ግን እንዴት ነው ትምህርቴና ቁሚ የምትደራኝ የምትደረኝ አይ ልጅ አንቺ እኮ የምትኖሪው የቅድሽን ሳይሆን ፈጣሪ ያለልሽን ነው ደግሞ ኪሮቤል ጥሩ ልጅ ነው እሱማ ጥሩ ልጅ ነው ግን አባ ሰዎች ስላንተ ቢያወሩብስ ማለቴ ልጁ እማራለሁ ብላ ከተማ ወጥታ አግብታ መጣች ብትባልስ ደግሞ ትዳር ጸጋ ነው ምንም ቢሉ ምን ገዶኝ አትጨነቂ ስለዚህ፣ ቢሆንም አባ ስንት ትዳር አላገባም ብዬ ገፍቼ እማራለው እመረቃለው። ብዬ አዎ ልጄ፣ ባህላችን ታውቂዋለሽ። እንደ እናትሽ ምኞት በወግ በማዕረግ ነው የምድርሽ እ አይዞሽ የጽናት አባት ልጆቻቸውን ሊጠይቁ መጥተዋል። በኪራና በጽናት መካከል ያለውን የፍቅር ግንኙነትም ደስተኛ ሆነው ተቀብለውታል። ነገር ግን በባህል በወግ መሰረት እንድትጋቡ ነው የምፈልገው ሲሉ ማሳሰቢያቸውንም ሰጥተዋል። እናትና ክብሮም ነቆራቸው እንደቀጠለ ነው። ክብሩም ከሰናይት ጋራ ለመቀራረብ ከፍተኛ የሆነ ጥረት እያደረገ ነው። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በጽናት ድራማ በክፍል ሰባ ሁለት ተከስተናል። እንግዲህ ጽናትና ኪራ ለሰርግ እየተዘጋጁ ባሉበት ወቅት የኪራ እናት ድንገት ህይወቷ ስላለፈ በዚህ ምክንያት የሰርጋቸው ስነስርዓት እንደተደናቀፈ ሁላችንም ለብ እንላለን። የጽናት አባት ከክፍለ ሀገር ወደ አዲስ አበባ መጥተዋል። እንዲቀበሏቸው ለልጃቸው ከደወሉ በኋላ እሳቸውንም ተቀበሏቸው። ታዲያ ወደ ቤት ሲመጡ በጽናትና በኪራ ፍቅር የደሰቱት አባትም እጅግ በጣም ሲመርቋቸው ነበረ። እንግዲህ የእነ ኪራ ቤተሰብ ተሰብስቦ በተቀመጠበት ቡናው እየተፈላና እየተጨዋወቱ ሳለ አባት ጽናት ትምህርት ቤት እንደማትሄድና በስራ ላይ ብቻ እንዳለች ያውቁ እንደነበረ እየነገሯት ነበር። ታዲያ ባይ ይህን እያወቅ ለምን አልነገርከኝም? ስትል ጠያቂዋን አስከትላለች። አባትም ከአንቺ ይምጣ ብዬ ነው እንጂ በማለት መልሰውላት ነበረ። ታዲያ ጽናትም ይቅርታ በማለት አባቷን ይቅርታ ስትጠይቃቸው ነበር። ሆነ ሊንክ ሆኖ እየተሰደድሽ በማለት የውህድ ብሶታቸውንም እየተናገሩ ነበር። ታዲያ ቤተሰቡም እርሶ ጠንካራ አባትና ጎበዝ ነት። ለጽናት የእናትየዋ መጉደል አባትየው ብዙ ነገር እንዳላጎደሉባትና መልካም አባት እንደሆኑ እርስ በርሳቸው እየተገላለጹ ነበር። ቅዱስ ቡና በጣም ይወዳል። በመጀመሪያ ሴቶቹ የሉም እንዴ አያፈሉም እንዴ እያለ ሲመጣ ግን በረካ ላይ ነበር የደረሰው። ቡናው ስንተኛ ነው በማለትም ይጠይቃል። ልጄ ቡና ትወዳለህ አሉ የጽናት አባትም። በጣም እንደሚወድና እሱ እያረረ እኛ እንደነግጣለን በማለት ነበር የመለሰው። ታዲያ ይህንን ንግግሩን በትኩረት ነበረ አባትም ሲከታተሉት የነበረው ራም ምን ነው ቡናው ስላረረ ታስብለታለሁ ወይ በማለት ጥያቄውን ያስከትላል። አይደለም ቡናው ይቅርና እንጀራው ራሱ ያሳዝነኛል፣ እሱ ብዙ አይን ተሸክሞ ሌሎችን ማየት አለመቻሉ በማለት እየተናገረ ነበር። ጽናት አባትን በመገረም እኛ ያላየነውን አንዳንድ ሰዎች ያስተውሉታል በማለት ነበር የመለሱት። ታዲያ የቅዱስን ንግግር ቅኔው ምን እንደሆነ አባ ይፍቱት ተባለ። አባም ለምሳሌ ቅንድብ ላይ ንቅርብ ነው፣ ነገር ግን ሊመለከተው አይችልም አሉ። ዱስም ጋሼ ማለት የፈለገው የፈለገ ተጠራጣሪ ብትሆን ዙሪያችውን ካላያችሁ መጠቃታቸው አይቀርም ለማለት ፈልገው ነው በማለት እሳቸው የፈጡበትን ቅኔ ለነኪራ እየነገራቸው ነበር። ሰናይት ከቤቷ ተነስታ ወደ ነኪራ በምትመጣበት ሰዓት መንገድ ላይ ከክብሮም ጋራ ይገጣጠማሉ። ክብሮም አውቆ እየገጫት ነበረ። እንግዲህ ከዚህ በፊት ጽናት ላይ ሲያደርግ የነበረውን አሁን ሰናይት ላይ ቀጥሎበታል። ሰናይት በጣም ተነጫነጨች፣ ብዙ ነገር ተናገረችው። ልጅነት ይቀጫል፣ እወድቃለሁ፣ ሰበራለሁ ብዙ ነገር ነበር ያለችው። ክብሮም አትቆጪ፣ አስተውለሽ እጄ አንገትሽን ወዲያና ወዲህ ይሄ እያልሽ በምትራመጅበት ሰዓት አንገትሽ ይቀጫል ኮሰረቴ ተጠንቀቂ፣ እያለ ማሾፉን ቀጥሎበታል። ታዲያ ይህ ኮሰረት የሚለው ቃል ከአንድ በቱ ስላልጠፋላት በጣም ነበር የምትበሳጨው። ክብሮም አሁንም ቢሆን አልተፋታትም ኮሽና ድረስ በመምጣት አረቄ ነው እየጠጣሻለሹ በማለት አሁንም እየተላከፋት ይገኛል። ታዲያ እሷም በአእምሯ የምታስበውና የምታሰላስለውን አለቃዬም ቦርጫም አልኩት አላልኩት ምን አገባህ? እያለች እየተናገረች ነበረ። ክብሮምም አለቃሽን ቦርጫም ብለሽው እንዳይሆን በማለት በመገረም ሲጠይቃት ነበር። እናትም ክብሮም እንዳልሰማ ስታውቅ እንደገና እየተቆረቆረች ነበረ። አውቄ ነው፣ ስቀልድ ነው በማለት ነገሩን ለማስተባበል እየሞከረች ነበር። ክብሮምም ኮሰረትና የኮሰረት ጓደኛ እያለ ይህ ቃል ከአንደበቱም ሊጠፋላት አልቻለም። በዚህ በጣም ተናደደች። ኮሰረት ይብቀልብህ እያለች ነበረ ስትገፈትረው የነበረው ጽናት አባት ወደ ነኪራ ቤት ከመጡ አንድ ሳምንት አስቆጥረዋል። ሊሄድ እያሉ እየተገለገሉ ነው። አባዬ የዛሬን እደር እያለች ነው ጽናት። ይኸው የዛሬን የዛሬን እያልሽ አንድ ሳምንት አሰነበትሽኝ። ከብቶችም አሳብ እንደሆነባቸው እና ወደ ገጠር መመለስ እንዳለባቸው አበክረው እየተናገሩ ነው። ኪራም ካስፈለገም ለምን ከብቶችን የሚቆጣጠር አንቀጥርም አለ። የጽናት አባትም ወደ ሀገራቸው ለመመለስ ልባቸው ተሰቅሏል። አይ ይበቃል እንግዲህ መመለስ አለብኝ እያሉ ነው። ታዲያ ወደ አሁኑ ለናሆሚ በመደወል ሊሄዱ እንደሆነ እየነገራቸው ነበር። ናሆሜም ቤታቸውን አይተውላቸው እንዲሄዱና የጽናት አባት ወደ ቤታቸው እንዲመጡ ለኪራ እየነገረው ነበረ። ኪራም እሽ እንመጣለን አለው። አባትን በጣም አመሰገኑ። እዚህ እኮ በደንብ ተቀብለው አስተናግደውኝ ነበረ። ምግብ እንደው እምቢ ብለውኛል። እንደው ልፉ ብላችሁ ነው እንጂ የሁሉ መጨነቅ አያስፈልግም ነበር እያሉ ነው ጽናት አባትን የሚያከብራቸው። ኪራም እርሶ እኮ አባት ነው ታዲያ ችግር የለም በማለት ለሳቸው እየመለሰላቸው ነበር። አባትም ልጆቻቸውን በጣም አመሰገኑ። ታዲያ ለአንተ ብዙ ነገር ቢደረግ ያንሳል አሉ ጽናትም አባትም ጽናትን በጣም አመሰግኗት አንድ ልጄን አንቺን ስለባረከልኝ በጣም አመሰግናለሁ ብዙ ልጅ ቢወለድ ምን ያደርጋል አንዱ የተባረከ ከሆነ ይበቃል አሉ ራም እኔም አባዬ ልጥራው እንዲህ አያስቀንኝ እኮ በማለት ይነግራቸዋል። መወለድ ቋንቋ ነው ልጄ አንተስ የሰራተኛን አባት ማን ይቀበላል ምስጢሯን እና ገመኗን ሸፍነህ አንተኮነህ የተቀበልካት እናም ማን እንደዚህ ያደርጋል እያሉ ኪራን እያመሰገኑት ነበረ ኪራም ደጀ ድረስ ለእኔ ብሎ አመጣልኝ ታዲያ በቃላት ወስዳትም እኮ አሉ አባትም ታዲያ አባትም ወግ ባህላቸውን እንደሚወዱና በዛ መሰረትም ልጃቸውን መዳር እንደሚፈልጉ እየነገሩት ነበር ኪራም የጽናት አባት ያመጡትን ሀሳብ አሚን ብሎ ተቀብሏል አባትም ልጆቻቸውን በጥሩ ስነ ምግባር እና ከሰው ጋር እንዴት መኖር እንዳለባቸው እየመከሯቸው ነበር። ሰው እንዳያዝኑባችሁ፣ የጠባጡት እንዳይረግማችሁ እያሉ በጣም አበክረው እየነገሯቸው ነበር። ጽናትም አባዬ ትክክል ነህ፣ አንተ እንኳን ሰው ቢናገርህ አትመልስላቸውም ነበር። ተይ ልጄ፣ እኔ ፍጹም አይደለሁም ሰው አይደለው፣ እንዴት አልሳሳትም እያሉ በትህትና እየገለጹላት ነበር። በመጨረሻም እግሬ ተሳሰረ፣ እስኪ ወደ ውጭ ልውጣ ብለው ተነሱ። ጽናትም ቆያ ብሬህ ልውጣ በማለት አብራቸው ወጣለች። ኪራም ከምንም በላይ ለአባቷ በግልጽ ሁሉ ነገር ስለነገረቻቸው በጣም ደስ ብሎኛል እያለ ነበረ። ጽናት ድንገት ያመለጣት ቃላት አሳሳቢ ሆኖባታል። ታዲያ ምራዊት ከስራሽ እንዴት አደረገሽ እያለች ነው። አላባረረኝም ስራዬን በአግባቡ ስለምሰራ፣ እንደዛ ባይሆን ኖሮ እንደዚህ እያረፈድኩኝና አለቃዬን እየተሳደብኩኝ አንድ ቀን የሚያሳድረኝ ይመስልሻል አለቻት። ጽናት የተወለደችበት አካባቢ አልባልታ ወሬ በጣም አሳስቧታል። ልጅህ ልትሰራ ሄዳ ባላገብታ መጣች ብትባልስ አባቴ እንዴት ይህንን ልትመልሰው ትችላለህ እያለች ነው። አባትም ትዳር ጥሩ እንደሆነና የሰዎች አልባልታ ወሬ ለእሳቸው ምንም አይነት ተጽእኖ እንደማይፈጥርባቸው ለጽናት እየነገሯት ነበረ። ጽናትም ታውቂል አባዬ። ያኔ ትምህርቴን እማራለሁ ብዬ ብዙ ሰዎችን ገፍቻ አለውኝ አሁን አገባሽ ስባል ምን ሊሉ ይችላሉ? በማለት ነበር የጠየቀቻቸው። እሳቸውም ልጄ አታስቢ፣ ብቻ በወግ በማድረግ እንድታገቢል ነው የምፈልገው፣ እድርሻለሁ አሏት። ጽናትም በጣም ደስ አላትና ከአባቷ ተጠመጠመችባቸው። አባትም በድጋሚ ስለሰው ወሬ አታስቢ፣ አይዞሽ እያሏት ነበር። ክብሮም አሁንም ተመልሰው ወደ ሰናይት ቤት ሄዶበር እያንኳኳባት ነው ወረቀት እንደረሳና እሱንም ብሎ እንደተመለሰ እየነገራት ነው። ከዛው ቁም እኔ ይፈልጋለው አለች። ታዲያ የሶፋ ትራሶችን እያገለባበጠች እየፈለገች ሳለ ክብሮም ከፊቷ ላይ ተደቅኖባታል። አንተ ሰውዬ መንፈስ ነህ እንዴ በማለት እየጮኸችበት ነበር። ክብሮምም አምርሮባታል። እየቀለድሽ ነው በጣም የምፈልገው ዶክሜንት ነው እያለ ያፋጠጣት ነው። ምን ነው እኔ አንተ ቁልቁል የምሰበስብ መሰለህ እንዴ እያለች ነበር ሰናይትም ታዲያ ሰናይትም ድምፅ ጨጓራዬ መቀለጫ ታድርገው እያለች እንደተናደደች የነገረችው ነው። መልቀጣ ስለተናደድሽበት ጉዳይ አላት። ሰናይትም እስኪ ትንሽ ላስብበት፣ አለችው የፍቅር ጥያቄ አላቀረብኩልሽም እኮ አላት ክብሮምም። ከዛም ስታስብና ስታሰላስል ከቆየች በኋላ ቆንጆ ምግብ ሰርተ አብላኝ በማለት ነበር የነገረችው። ለዚህ ነው ይህም ሁሉ ስታስቢ ስታሰላስ እየቆየችው በማለት ክብሮምም እየነገራት ነበር። እንግዲህ ጽናት ድራማ የዛሬው ይህን ይመስላል። ቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ ተሰናበትኳቸው። አመሰግናለሁ።